በተሰማና ካራ ላይ ያረፈ አራት ክላስ የሚሸጥ ቤት ይላቹ ቀርብ ያለው ወሎ አሰራሩ ዝ እንደምትመለከቱ ዘመናዊ አሰራር የተሰራ ኤልሺ የእንጨት ቤት ሲሆን ለከተማም ቅርብ ነው። ዋጋውም ተመጣጣኝ ዋጋ ነው። በተለይ ከሀገሩ አላችሁ እንዳልፋችሁ በውስጥ እያናገራችሁኝ ቤት ሽጥልን፣ ቦታ ሽጥልን እያላችሁኝ እያቀረብኩላችሁ እየሸጥኩላችሁ እገኛለሁ። ዋጋ የተስማሙት ገስ ዳል ይመለሳሉ። እንደዚሁም አለሽጥልና አለኩ ለምንድን ነው ብላችሁ ጥያቄ ያቀረባችሁ አላችሁ። ለእናንተም ምላሽ የመሰጣችሁ ይሆናል። ወሳኝ ስለሆነ ልታዳምጡ ይገባል። ኮንዶሚኒየም ወሎ ኬሚሲ ያቀርብልን ይዛችሁኛል ቀጣይ ላይ አቀርብላችኋለሁ። አሁን ላይ ዋጋ ጨምሯል። ምን ያህል እንደጨመረ ማሳውቃችሁ ይሆናል። የዚህን የ180 ካሬ የአራት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዥዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሀይቅ ወሎና ኮምበልቻ፣ እንዲሁም ኬሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 71 98 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴናችሁ? ውድና የተከበራችሁ የእንድሪስ አፕዴቶች ቻናል አረማይ ተመልካች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 180 ካሬ ላይ ያረፈ አራት ክላስ ነው። መግቢያ ላይ እንደሰማችሁት፣ እንደዚሁም ቤት ሽጥልን ቦታ ሽጥልን እያላችሁ በውስጥ የምታናገሩኝ ኮንዶሚኒየም ሽጥልን አክሲዮን ሽጥልን የምትሉ አላችሁ። እኔም አቅርቤላችሁ ሸጥኩላችሁ አላችሁ ዋጋ ላይ ስትጠሩ ተመጣጣኝ የምጠሩ አካባቢ የሚሸጥ ዋጋ የምጠሩ አላችሁ። ከዛ በላይ ደግሞ የምጠሩ አላችሁ። ጥሪ ላይ እንደዚህ የማታስተካክሉ አላችሁ። ለእናንተ ግልጽ አርጌ የምነግራችሁ ይሆናል። አልሸጣለን ቤታችን ቦታችን እያላችሁ ማለት ነው። ለእናንተ ብላሽ ይሰጣችኋለሁ። የዚህን የ180 ካሬ አራት ቤት ዋጋ የማሳውቃችሁ ይሆናል ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ ውድ የቻናሌ ቤተሰቦች አገር ውስጥም ያላችሁ ከአገር ውጭም ያላችሁ እንደዚሁም ቤቱም ሆነ ቦታ ለመሸጥ እያስማማችሁ ያላችሁ ማለት ነው ዋጋ ስትጠሩ አካባቢ በሚሸጠው ዋጋ ጥሩ ማለት ነው ከዛ በላይ እንደዚህ ውድ አድርጋችሁ የምትጠሩ ከሆነ ገዢዎች ይሸሻችኋል እናንተ ሰፈር ላይ እናንተ አካባቢ ላይ ጎረቤት ላይ እየተጠራ ያለውንና እየተሸጠ ያለውን እኮ ይሰማሉ። እኔ እዚህ ጋር ለእናንተ እኮ አካባቢ የሚሸጥ ዋጋ ግዙ ስላችሁ ምን ይመስላችኋል? ቤታችሁንና ቦታችሁን እንደዚህ ስታስማሙ አመት የቆያችኋላችሁ አልሸጥላችሁ ብሎ ማለት ነው። አንደኛ የማይሸጥበት ምክንያት ዋጋ ስትጠሩ እዛ ላይ ስለምትጠሩ ማለት ነው። ገዢዎች ይመጣሉ፣ እናንተ ጎረቤት ይጠይቃሉ። ቦታም ሆነ ቤት መቼም የሚሸጥ ይኖራል ማለት ነው። ከዛ ሲሰሙ የእናንተ እዛ ላይ ከሆነ ይሸሿችኋል። ስለዚህ ለችግራችሁ ሊደርስላችሁ አይችልም ማለት ነው። መለስ ብላችሁ ራሳችሁ ልትገመግሙ ይገባል ማለት ነው። እንዴት ነው እኛ ላይ እንደዚህ ወደ ኋላ ያለው ብላችሁ፣ መለስ ብላችሁ ራሳችሁ ብትገመግሙ ተጠቃሚ ትሆናላችሁ ማለት ነው። ሁለተኛ ደግሞ እንደዚም ደግሞ ለትርፍ የምትገዙ ቤት ቦታ ማለት ነው በውድ ይገዝታችሁ ወደ አሁኑ በቃ በአራት ወርና በሶስት ወር ውስጥ ለምን ሳተርፍ ቀረ? እንዴትስ በቃ ልሸጣለ ብላችሁ ምትለዋላችሁ። መጀመሪያ ላይ ስትገዙ አካባቢ በሚሸጠው ዋጋ ገዝታችሁ በሆን ቢያንስ ሶስት ወርና አራት ወር ከቆየ በኋላ ያተርፋችኋል ማለት ነው። ቤት ከሆነ እስከ ሰባት መቶ ሺህ የሚያተርፍበት ጊዜ አለ። አምስት መቶ ሺህ ያተርፋል ማለት ነው። ያ አገዛዛችሁ ነው፣ እንደገናም ደግሞ እድልም ነው ማለት ነው። ስለዚህ ጥሩ ነገር ጥሩ ነው፣ ቦታም ሆነ ቤት ውድ ነው ማለት ነው። የኛ ቦታ እኮ ጥሩ ነውና ቶሎ አልሸጥ ብሏል ገዢ የለም የምትሉላችሁ ለዛ አይደለም ራሳችሁ መጀመሪያ መለስ ብላችሁ ልትገመግሙ ይገባል ውድ የቻናሊ ቤተሰቦች ካልገባችሁ ቢያንስ ጎረቤቶቻችሁን የሸጡትን ሰዎች ጠይቋቸው ሲጠሩ የነበረውንም አጣርታችሁ ልትጠሩ ይገባል ከዛም ቶሎ ይሸጥላችኋል የቻናሊ ቤተሰቦች አንድ ልጅ ቦታ ሽጥልኝ ብላ አናገረችኝና ሳላደንቃት አላልፍም ማለት ነው በዛ አጋጣሚ። ከዛም ቦታውን ዋጋውን ነገረች፣ ካሬውን ነገረችኝ። እኔ አካባቢውን ስለማ የሚሸጥበትንም አካባቢውን አቃለሁኝ። የማህበር ነው። ከዛም በስተመጨረሻ ገዢዎች መጡ። ገዢዎች ሲመጡ እሷ ያለችኝን ዋጋ ነገርኳቸው። አረ ዋጋው ወደዳለ፣ እንዲህ አካባቢ ላይ እየተሸጣለሁን አታይም፣ እንዲህ እየጠሩ ያሉትን ሲሉኝ፣ እሷም የተወሰነ ጊዜ ከቆየች በኋላ ደወለች። እንዴት ነው ገዢ የለም ስትለኝ፣ ገዢ አለ እየጠየቁ ነው፣ ነገር ግን ዋጋው እዛ አካባቢ ላይ ከሚጠራው በላይ ነው እኮ የጠራሽው። እየተሸጣለሁንም ልንገርሽ፣ እንቺ የፊርማ ቪዲዮ አልኳት። ላኩላት ከዛ ካየች በኋላ ይቅርታ በቃ አካባቢ በሚጠራበት ዋጋ ጥራ። ከዛም አካባቢ በሚሸጠው ዋጋ እሸጣለሁኝ አለች። ወዲያውኑ ተሸጠላት ማለት ነው። ስለዚህ ራሳችሁን ማኔጅ አድርጉ፣ መለስ ብላችሁ ራሳችሁን ገምጉም ነው የምላችሁ ሻጮች የሆናችሁ ጥሩ ነገር ያው ጥሩ ነው ቶሎ ይሸጣል ማለት ነው። ማወቅ ያለባችሁ ወሳኝ ነገር ልንገራችሁ ማለት ነው። እዚህ ጋር እኔ ከባለ ቤቶች፣ ከባለ ቦታዎች ነው አብዛኛ እንደዚህ ዳይሬክት ተገናኝቼ የማቀርብላችሁ ማለት ነው። እንደዚሁም ደግሞ ከደላሎችም ተቀብዬ የነሱ ሻጮች ለደላላ ይሰጣሉ። ከዛም በኋላ ደላላው ደግሞ ለእኔ ይሰጣል ማለት ነው። ይሄን ህል ነው ዋጋ እያሉ ያሉት ካሬውም ይሄን ህል ነው አቅርብ። ከዛም ገዢዎች ሲመጡ ይቀንሳሉ ብዬ ያኔ እነገራለሁ። ከዛም ለእናንተ አቀርብላችኋለሁ ማለት ነው። ስለዚህ ዋጋውን እዚህ ጋር ይሄናል ብዬ ከነገርኳችሁ በኋላ ቤተሰብ ልክ እንደላካችሁ ዳይሬክት ነው የምናገናኝላችሁ ማለት ነው። ግልጽ ነው ብዬ እገምታለሁኝ። ውድ የቻናል ቤተሰቦች አላብዛባችሁ። የቻናል ቤተሰቦች ለዛሬ እየላቸው የቀረብኩት ቤት ወሎ ኬሚሴ ነው። እንደምታወት አሰራሩ ዘመናዊ አሰራር የተሰራ ኤልሺ ቢየእንጨት ቤት ነው። ቁመት ያለው ነው። ሁሉም ተሰርቶ በአልቅም፣ ዋናው አብቅቷል ማለት ነው። እንደምታወት የሚያምር ቤት ነው። ይለያል አካባቢ የደመቀ አካባቢ ነው። ለከተማም ቅርብ ነው። ዋጋው ተመጣጣኝ ዋጋ ነው። ዋጋው ቀነስ ያለ አቅርብልን ብላችሁኛል። ይሄ ውዬላችሁ ቀርብ ያለው 14200 ሰብስክራይብ አስገብታችሁኛል፣ አመሰግናለሁ። 20000 ሰብስክራይብ አስገቡኝ፣ አበረታቱኝ። እንዳቅማቸው እያቀረብኩላችሁ ነው ያለሁት፣ ቤትም ቦታም ማለት ነው። ኮንዶሚኒየምም፣ አክሲዮንም፣ አፓርታማም የአንዱ ሰውታ እያቀረብኩላችሁ ይገኛለሁ። ቤተሰብም ስትልኩ እያስተናገድኩላችሁ ነው ያለሁት። ዋጋ የተስማሙት ገዝ ሄዳሉ፣ ያልተስማሙት ይመለሳሉ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። 680 ቪዲዮ ለቅቄ ያለውን የተሸጠው ተሸጠዋል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ግቡና ቤቴን ጎብኙት። ለበለጠ መረጃ ያልገባቸው ነገር ካለ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ገልጽ አድርጌ እመልስላችኋለሁ። ዛሬ ይዤላችሁ የቀረብኩት ቤት ይለያል፣ ተመጣጣኝ ዋጋ ነው። እንዳልፋችሁ በተጠራበት አይደለም የሚሸጡት፣ ድርድር አለው። ጥሪው እንደዚህ ልትፈሩ አይገባም። የዚህ የመቶ ሰማንያ ካሬ የአራት ክላስ ቤት ዋጋው 2 ሚሊዮን ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ኮንዶሚኒየም ሁሉ ኬሚስ ያቀርብልን ብላችሁኛል። ቀጣይ ላይ ያቀርብላችኋለሁ። አሁን ላይ ዋጋ ጨምሯል፣ እንደ በፊቱ አይደለም። ስጠራ የነበረውንም ሰምታችኋል። እንደዚሁም በእኔ ላይ መታችሁም ቤተሰብ ልካችሁ ያጋዛችሁ አላችሁ። የተጋዙበትን ዋጋ አሰምቻችኋለሁ። ግቡና ቤቴን ጎብኝት ማለት ነው። ባለ አንድ መኝታ እስከ አንድ ነጥብ አምስት ድረስ አንድ ነጥብ አራት ከሀምሳ ድረስ እየተሸጠ ነበረ። አሁን ላይ ጨምሯል ማለት ነው። እንደዚህ ሱቅ የሚያሰራና የማሰራ አንደኛ ብሎክ እና ሁለተኛ ብሎክ የሚሸጥበት ዋጋ አንድ አይደለም። ደረጃ አለው። ይሄ ልታውቁ ይገባል ማለት ነው። እነዚህ ባለ ሁለት መኝታም እስከ አንድ ነጥብ ዘጠኝ ድረስ እየተሸጠ ነበረ። አሁን ላይ እስከ ሁለት ነጥብ ሶስት ሁለት ነጥብ ሁለት መጨረሻ እያሉ ይገኛሉ ማለት ነው። ዋጋ ሳይጨምርባችሁ ከዚህም በላይ ማለት ነው። ይህኔ መግዛት አለባችሁ። በእኔም ላይ ሆነ በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላት፣ ውቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ለዚህ ለይት ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደውል ምልክቱ ስትጫኑ ሁሌ የሚለቀው ቪዲዮ ይደርሳችኋል። ለዛሬ እየላቸው የቀረቡ እንደምትወዱ ተስፋ አደርጋለሁ። ለዚህም ለነገርኳችሁና ላስረዳኋችሁ መረጃ ትወዱታላችሁ ብዬ ገምታለሁ። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ሰላም ሁኑ፣ እወዳችኋለሁ።